መዝሙር ዘጠና አንድ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እግዚአብሔር አንተ መታመኛዬ ነህ እለዋለሁ አምላኬና መሸሸጊያዬ ነው በእርሱ እታመናለሁ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል በክንፎቹም በታች ትተማመናለህ እውነት እንደ ጋሻ ይከብሃል ከሌሊት ግርማ በቀን ከሚበር ፍላጻ። በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራ በአጠገብህ ሺህ በቀኝ ማስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዐይኖች ብቻ ትመለከታለህ፣ የኀጢአንንም ድራታያለህ። አቤቱ አንተ ተስፋዬ ነህና፣ ልውልን መጠጊያህ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባ በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለ፣ አንበሳውንና ዘንዶውን ትረግጣለ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ አከብረውም አለሁ። ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙር ዘጠና ሁለት እግዚአብሔርን ማመስገን መልካም ነው ልዑል ሆይ ለስምህ ዝማሬ ማቅረብ በማለዳ ምሕረትን በሌሊትም እውነትህን ማውራት አሥር አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራህ ደስ አሰኝተኸኛልና በእጅህም ሥራ ደስ ይለኛልና አቤቱ ሥራህ እጅግ ትልቅ ነው አሳብህም እጅግ ጥልቅ ነው ሰነፍሰው ሰው አያውቅም ልብ የሌለውም ሁሉ አያስተውለውም ኃጢአተኞች እንደ ሣር ሲበቅሉ ዓመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶች ይጠፋሉና ዓመፃንም የሚሠሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዐይኔም በጠላቶች ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፤ በእርሱም ዘንድ ዓመፃ የለም። መዝሙር ዘጠና ሦስት እግዚአብሔር ነገሠ፣ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ ታጠቀም። ዓለምን እንዳትናወጥ አጸናት። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙ ውኆች ድምፅ ከባሕርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ምስክርህ እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ለቤትህ ቅድስና ይገባል መዝሙር ዘጠና አራት እግዚአብሔር የበቀል አምላክ ነው የበቀል አምላክ ተገለጠ የምድር ፈራጅ ሆይ ከፍ ከፍ በል ለትዕቢተኞች ፍዳቸውን ክፈላቸው አቤቱ ኃጢአተኞች እስከ መቼ ኃጢአተኞች እስከ መቼ ይጓደዳሉ ይከራከራሉ አመፃን ይናገራሉ አመፃንም የሚያደርጉ ሁሉ ይናገራሉ አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቲቱንና ድሀ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብም አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰውም ዕውቀትን የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቆፈር ድረስ ከክፎች ዘመናት ይወገድ ዘንድ አቤቱ አንተ የገሠጽኸው ሕግህንም ያስተማርኸው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበቅኖችም ሁሉ ይከተሏታል። በክፎች ላይ ለእኔ የሚቆም ማን ነው? አመጽንስ በሚያደርጉ ላይ ለእኔ የሚከራከር ማን እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮች የተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳን። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ ዓመፅን የሚሠራ የዓመፅ ዙፋን ከአንተ ጋር አንድ ይሆናልን? የጻድቅን ነፍስ ያደቡባታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ የተስፋዬም ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል አምላካችን እግዚአብሔርም ያጠፋቸዋል። መዝሙር ዘጠና አምስት ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎችም በእጅ ውስጥ ናቸው፣ የተራሮች ከፍታዎች እርሱ ናቸው። ባሕር የእርሱ ናት፣ እርሱም አደረጋት፣ የብሱንም እጆቹ ሰሯት። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁን በጎች ነንና በምድረ በዳ እንደ ተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ሥራዬንም አዩ። ያችን ትውልድ አርባ ዓመት ተቈጥቻት ነበር፣ ሁልጊዜ ልባቸው ይስታል እነርሱም መንገዴን አላወቁም አሉ። ወደ እረፍቴም እንዳይገቡ በቁጣዬ ማልሁ። መዝሙር ዘጠና ስድስት ለእግዚአብሔር አዲስ ምስጋናን አመስግኑ። ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ ስሙንም ባርኩ፣ እለት ዕለትም ማዳኑን አውሩ። ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና፣ በአማልክትም ሁሉ ላይ እየተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና፣ እግዚአብሔር ግን ሰማያትን ሠራ። ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ ክብርና ምስጋናን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባን ያዙ፣ ወደ አደባባዮችም ግቡ። በቅድስናው ስፍራ ለእግዚአብሔር ስግዱ፤ ምድር ሁሉ በፊቱ ትነዋወጥ። በአሕዛብ መካከል እግዚአብሔር ነገሰ በሉ፤ እንዳይናወጥም ዓለሙን እርሱ አጸናው፣ አሕዛብንም በቅንነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴት ታድርግ። ባሕርና ሞላዋ ይናወጡ፣ በረሃ በእርሷም ያሉ ሁሉ ሐሴትን ያድርጉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል፣ ይመጣልና በምድር ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል። መዝሙር ዘጠና ሰባት እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግን በዙሪያው ናቸው ጽድቅና ፍርድ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ። መላእክቱ ሁሉ ስገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳም ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድር ላይ ሁሉ ልዑል ነህና በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳኑን ነፍሶች ይጠብቃል፣ ከኀጢአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበቀኖች ወጣ። ጻድቃን በእግዚአብሔር ደስ ይባላችሁ፣ ለቅድስናው መታሰቢያ አመስግኑ። መዝሙር ዘጠና ስምንት ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ታምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብም ፊት ጽድቁን ገለጠ። ለያይቆብ ምሕረቱን ለእስራኤልን ቤት እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ አመስግኑ፣ ደስ ይበላቸው ዘምሩ። ለእግዚአብሔር በመሰንቆ በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባሕርና ሞላዋ ዓለምም በእርሷም የሚኖሩ ይናወጡ፣ ወንዞችም በአንድነት በእጅ ያጨብጭቡ፣ ተራሮች ደስ ይበላቸው በምድር ሊፈርድ ይመጣልና፣ ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። መዝሙር ዘጠና ዘጠኝ እግዚአብሔር ነገሠ፣ አሕዛብ ይደንግጡ፤ በኪሩቤል ላይ ተቀመጠ፣ ምድር ትናውጥ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስምን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነትን አጸና፣ ለያዕቆብ ፍርድንና ጽድቅን አንተ አደረግህ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መረገጫ ስገዱ። ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መልሰላቸው፣ በደመና አምድም ተናገራቸው። ምስክሩንና የሰጣቸውን ትእዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው፤ አቤቱ አንተ ማርሃቸው፣ ሥራቸውን ሁሉ ግን ተበቀልሃቸው። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና። መዝሙር አንድ መቶ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደ ፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እርሱ ሠራን እኛም አይደለንም፣ እኛስ ሕዝቡ የማሰማሪያውን በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹን በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። መዝሙር አንድ መቶ አንድ አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ። ንጹሕ መንገድን አስተውላለሁ ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዐይኔ ፊት ክፉን ነገር አላኖርሁም። ሕግ ተላላፊዎችን ጠላሁ፣ ጠማማ ልብም አልተጠጋኝም። ክፉ ከእኔ በራቀ ጊዜ አላወቅሁም። ባልንጀራውን በቀስታ የሚያማን እርሱን አሳደድሁ። በዐይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከእኔ ጋር አይተባበርም። ከእኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምእመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። ዓመፅን የሚናገር በዓይኔ ፊት አይቀና። ዓመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኀጢአተኞች ሁሉ በማለዳ እገድላቸዋለሁ። መዝሙር አንድ መቶ ሁለት አቤቱ ጸሎቴን ስማኝ ጩኸቴም ወደ አንተ ይድረስ። በመከራዊ ቀን ፊትህን ከኔ አትመልስ። ጆሮህን ወደ እኔ አዘንብል፣ በጠራሁ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጣያ ተቃጥለዋልና። እህል መብላት ተረስቶኛልና ተቀጸፉ፣ ልቤም እንደ ሳር ደረቀ። ከጩኸቴ ድምፅ የተነሳ አጥንቶቼ ከስጋዬ ጋር ተጣበቁ። እንደ ምድረ በዳ ርኩም መሰልሁ። በፈረሰ ቤት እንዳለ እንደ ጉጉት ሆኑ ተጋው በሰገነትም እንደሚኖር ብቸኛ ድንቢጥ ሆኑ። ጠላቶቼ ሁል ጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅሜ ያለሁና መጠጤንም ከእንባዬ ጋር ቀላቅ እያለሁና ከቁጣህና ከመዓት የተነሣ አንስተኸኛልና ጥለኸኝም አልና ዘመኖቼ እንደ ጥላ ዘን ብለዋል፣ እኔም እንደ ሳር ደርቅ ያለሁ። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ ጽዮንን ይቅር በላት፣ የምሕረቷ ጊዜ ነውና ዘመንዋም ደርሶአልና ባሪያዎችም ድንጋዮቿን ወደዋልና ለመሬቷም አዝነዋልና። አቤቱ አሕዛብ ስምህን ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሰራታልና በክብሩም ይገለጣልና። ወደ ችግረኞች ጸሎት ተመለከተ ልመናቸውንም አልናቀም። ይህ ለሚመጣ ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቶአልና ከሰማይ ሆኖ ምድርን አይቶአልና። የእስረኞችን ጩኸት ይሰማ ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም ይናገሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ መንግሥታትን ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሰለት። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኵሌታ አትውሰደኝ። ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሠረት፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያዋ አንተ ነህ፣ ዓመቶችም ከቶ አያልቁም። የባሪያዎችህም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። መዝሙር አንድ መቶ ሶስት ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኀጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅርባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ሁል ጊዜም አይቀስፍም፣ ለዘላለምም አይቈጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ ያጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና፣ አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁን በልጅ ልጆች ላይ ነው፣ ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ ያዘጋጀ፣ መንግሥቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቱዎችና ኃያላን የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ አሉ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። መዝሙር አንድ መቶ አራት ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርን እና ግርማን ለበስህ። ብርሃንን እንደ ልብስ ለበስህ፣ ሰማይንም እንደ መጋረጃ ዘረጋ እልፍኙን በውኃ የሚሠራ ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል። ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሠረታት። በጥልቅ እንደ ልብስ ከደንሃት። በተራሮችም ላይ ውኆች ይቆማሉ ከዘለፋህም ይሸሻሉ፣ ከነጐድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቆላዎች ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግህላቸው ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቆላዎች ይልካል፣ በተራሮች መካከል ውኆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህያዎችም ጥማታቸውን ይረካሉ። የሰማይም ወፎች በእነርሱ ዘንድ ያድራሉ፣ በድንጋዩ ስንጥቅ መካከልም ይጮኻሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሣርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል። እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች በእርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋለዳሉ፣ የሽመላ ቤትም የእርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለሽኮኮዎች መሸሻ ናቸው። ጨረቃን ለጊዜዎች አደረገም፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል፣ በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጠብቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራ ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉም በጥበብ አደረግህ፣ ምድርም ከፍጥረት ተሞላች። ይህች ባህር ታላቅና ሰፊ ናት። በዚህ ስፍራ ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠርኸው ዘንዶ ይጫወትበታል። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጣቸውም ጊዜ ይሰበሰባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ ይሞታሉም፣ ወደ አፈራቸውም ይመለሳሉም። መንፈስህን ትልካለህ ይፈጠራሉም፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በሥራው ደስ ይለዋል። ምድርን ያያል እንድትንቀጠቀጥም ያደርጋል፣ ተራሮችን ይዳስሳል ይጤሳሉም። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው። እኔም በእግዚአብሔር ደስ ይለኛል ኀጥኣን ከምድር ይጥፉ ዓመፀኞች እንግዲህ አይገኙ ነፍሴ ሆይ እግዚአብሔርን ባርኪ አሌ ሉያ መዝሙር አንድ መቶ አምስት እግዚአብሔርን አመስግኑ ስሙንም ጥሩ ለአሕዛብን ሥራውን አውሩ ተቀኙለት ዘምሩለት ታምራቱንም ሁሉ ተናገሩ በቅዱስ ስሙ ተጓደዱ እግዚአብሔርን የሚፈልግ ልብ ደስ ይበለው እግዚአብሔርን ፈልጉ ትጸናላችሁ፣ ሁል ጊዜ ፊቴን ፈልጉ። ባሪያዎቹ የአብርሃም ዘር ለእርሱ የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ታምራቱን የአፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ላይ ቃል ኪዳኑን ለዘላለም እስከ ሺህ ትውልድ ያዘውን ቃሉን አሰበ፣ ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለ፦ ለአንተ የከናንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግሥትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳስሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገሥታትን ገሥጸ። በምድር ላይ ራብን ጠራ የእህልን ኃይል ሁሉ ሰበረ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታው፣ የአሕዛብን አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው። አለቆቹን እንደ ፈቃዱ ይገስስ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ እስራኤልም ወደ ግብጽ ገባ፣ ያዕቆብም በካም አገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠራቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ ይተናኰሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴ የመረጠውንም አሮንን ላከ። የታምራቱን ነገር በላያቸው ድንቁንም በካም አገር አደረገ። ጨለማን ላከ ጨለመባቸውም፣ በቃሉም አመፁ። ውሃቸውን ወደ ደም ለወጠ፣ አሶቻቸውንም ገደለ። ምድራቸው የንጉሶቻቸውን ቤቶች በጓጉንቸር ሞሉ። ተናገረ፣ የውሻ ዝንብ ትንኝም በዳርቻቸው መጡ። ዝናባቸውን በረዶ አደረገው፣ እሳትም በምድራቸው ተቃጠለች። ወይናቸውንም በለሳቸውንም መታ፣ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ፣ አንበጣም ስፍር ቁጥር የሌለውም ኩብኩባ መጣ። የአገራቸውንም ለምለም ሁሉ በላ፣ የምድራቸውንም ፍሬ በላ። የአገራቸውንም በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ። ከወርቅና ከብርም ጋር አወጣቸው። በወገናቸውም ውስጥ ደዌ አልነበረም። ፈርተዋቸው ነበርና ግብፅ በመውጣታቸው ደስ አላት። ደመናን ለመሸፈኛ ዘረጋባቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው። አለቱን ሰነጠቀ ውሃውም ፈሰሰ ወንዞች በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉን አስቧልና ሕዝቡንም በደስታ የተመረጡትንም በእልልታ አወጣ። የአሕዛብንም አገሮች ሰጣቸው፣ የወገኖችንም ድካም ወረሱ። ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። ሃሌሉያ።